እሺ እሺ እጅግ በጣም አመሰግናለሁ የተከበሩ የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ እንዲሁም የወሎ እዝ ዋና አዛዥ አርበኛ ኮለኔል ፈንታው ሙሀቤ የተከበራችሁ የአማራ ፋኖ ህዝባዊ ድርጅት ከፍተኛና መካከለኛ አመራሮች የተከበራችሁ የእዝ የኮር እና የክፍለ ጦር አመራሮች ክቡራንና ክቡራት ታዳሚ እንግዶቻችን፣ የተከበራችሁ የአማራ ፋኖ አባላትና በግዳጅ በየቀጠናው ያላችሁ ፋኖዎቻችን፣ በአጠቃላይ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን በሙሉ እንኳን ደህና መጣችሁ ማለት እንፈልጋለን። የአማራ ሕዝብ በጅምላ እየጨፈጨፈና እያዋረደ ያለውን ገዳይ ስርዓት ለመደምሰስ የህዝባችንን ክብር ለማስቀጠል ዝግጁ ሆናችሁ ከሶስት ወር ያላነሰ ስልጠና ወስዳችሁ ለዚህ የምረቃ ስነ ስርዓት የደረሳችሁና ምንም ሳይሟላላችሁ ረሃቡን ጥማቱንና ብዙ ችግሮችን ተቋቁማችሁ ያሰለጠናችሁ አሰልጣኞቻችን በታላቁ የአማራ ህዝብና በአማራ ፋኖ ሕዝባዊ ድርጅት ወሎ ዕዝ ስም እንኳን ደስ አላችሁ ማለት ፈልጋል። ውድ የዛሬ ተመራቂዎች፣ እንደሚታወቀው አማራ በአማራነቱ ስርዓት መር በሆነ መንገድ ሲሳደድ፣ ሲፈናቀል፣ ሲታሰር፣ ሀብት ንብረቱ ሲወድምበትና ሰዋዊ መብቱ ተጥሶ ሲገደል መቆየቱ ይታወቃል። በመሆኑም ይህንን ተረድታችሁ የአማራ ህዝብ ነጻ ለማውጣት ሀገራችን ኢትዮጵያን የቀደመ ክብሯን ለማስቀጠል ወስናችሁ የአማራ የስነ ልቦና መጠሪያና የወል ስም የሆነውን የፋኖ አደረጃጀት በመቀላቀላችሁ ኩራት ሊሰማችሁ ይገባል። የአማራ ፋኖ ህዝባዊ ድርጅት ወሎ እዝ የአማራ ህዝብን የሚመጥን ሰራዊት እየገነባ የሚገኝ የሃቀኞች ተቋም መሆኑ ይታወቃል። አደረጃጀታችን ከሚዲያ ጋጋታ ይልቅ መሬት ላይ የአማራ ህዝብን የሚያሻግር ወታደራዊና ፖለቲካዊ እርሾ እየጣለ ያለ ድርጅት ነው። እኛ የአፋህድ ወሎ እዝ አመራርና አባላት የሰራዊት አንድነትና የማይቀረውን የአማራ ድል ከሚያደናቅፉ ሃሳቦች በመፅዳት ህዝባችንንና ትግላችንን እያስቀደምን እንገኛለን ህዝባችንም ይሁን የትግሉ ደጋፊዎች እንደሚገነዘቡት እኛ በአማራነት ውሃ ልክ የተሠራን የአማራ ልኮች እንጂ ከአማራነታችን የማንዎርድ እንቁ ታጋዮች ነን። አንዳንዶች ይህን ትግል ከአማራነት አውርደው ወደ ጎጥ ለመክተት የሚዳዱ ቂሎችና ትግሉን በልኩ ያልተረዱ ግልቦች አሉ፣ ወደፊትም ይኖራሉ። ሆኖም የአማራ ህዝብ ታሪካዊ ስሪት የሚሆን ስነልቦና የሚመጥን አደረጃጀት ወቱ የቱ እንደው አርቆ አሳቢውና እንቁ ህዝባችን ሊያውቀው ይገባል። የአማራ ፋኖ ህዝባዊ ድርጅት ወሎ እዝ በአማራነቱ የማይደራደር ለስር ነቀል ለውጥ የሚታገልና በደምና አጥንት አባቶቹ የገነባ ሀገርን የማይረሳ ግዙፍ ኃይል መሆኑ ጠላትም ወዳጅን ሊገነዘበው ይገባል። የአማራ ህዝብ የአማራ ህዝብን ትግል በመጥለፍ ሃሳዊ የፖለቲካ ደንገጡሮች እና አማራው አሁንም የፖለቲካ አሽከር ማድረግ የሚፈልጉ ቢኖሩም እኛ ግን ለስርዓታዊ ለውጥ ዋጋ እየከፈልን ያለ መሆኑን ታላቁ የአማራ ህዝብ ይሁን መላው የትግሉ ደጋፊ ሊረዳው ይገባል። አማራነት ነጻነት ነው። ነጻነትን የመረጠ ደግሞ ባርነትን አይሻ ይህን ለማሳካት ደግሞ አማራዊ አንድነትን በመምረጥ በድርጅት በመርህ በህግና ተራማጅ ሃሳብን ይዞ መታገል ያስፈልጋል። ፋኖነት የነፃነት ቀንዲል ሻማ። ሻማ ራሱን አቅልጦ ለሌሎች ብርሃን እንደሚሰጠው ሁሉ እናንተም ራሳችሁን እንደ ሻማ አቅልጣችሁ ጠላትን አንድዳችሁ ሕዝባችሁን ከታወጀበት የጥፋት አዋጅ ለማዳን ቁርጠኛ መሆን ይጠበቅባችኋል። የተከበራችሁ ተመራቂዎች እናንተ የአማራ ፋኖ እንጂ የጎጥ ስብስብ አይደላችሁ። እናንተ ተዋጊ ብቻ ሳትሆኑ የአማራ ፋኖ የተነሳባቸውን የትግል ዓላማና ግቦች የተረዳችሁ ፖለቲከኞች ጭምር ናችሁ። ዛሬ ህዝባችሁን ነጻ እንዳወጣችሁ ነገ የምትመሩት ህዝብና ሀገር እንዳላችሁ በማመን ጥላቶቻችሁ ለይታችሁ በማወቅ የማያዳግም እርምጃ በመውሰድ ህዝብን አክብራችሁ ለተሰለፋችሁበት የትግል ዓላማ ጸንታችሁ ህዝባችሁን በቅንነትና በታማኝነት እንድታገለግሉ አደራ ማለት ፈልጋለሁ። በመጨረሻ አማራዊ ግዴታችሁን በመወጣት የህዝባችሁን ተስፋ በማስቀጠልና ለጥላት ረመጥ በመሆን ለትግላችሁና ለህዝባችሁ ጽኑና ታማኝ እንድትሆኑ በመተማመን ጭምር። በተጨማሪም ሌሎች ከአደረጃጀት ውጪ ያላችሁ አንዳንድ የፋኖ አመራሮች ወግዳ አማራን እርስ በርስ ለማባላት የሚሰሩ እኩይ ተግባራትን አቁማችሁ በሥራችሁ ለሚቆስሉ ለሚራቡ የፋኖ አባላት ወደ አንድ አማራዊ ድርጅት በመምጣት የአማራን ህዝብ ሰቆቃና ያገዛዙን እድሜ ለማሳጠር አንድነትን በማስቀደል የትግላችንን አላማ እንድናሳካ ስንል ጥሪያችንን እናስተላልፋለን። ድል ለአማራ ፋኖ፣ ድል ለተሰው ለአማራ ህዝብ፣ ክብርና ሞገስ ለተሰውት ሰማዕታት። ተመራቂዎች እንኳን ደሳ። መክት ኮር ካለው አቀማመጥም ግዳጅን ማዕከል አድርጎ ግዳጅን እየተዋጣ እነዚህ ወጣት ልጆች በማሰልጠኑ ለዚህ ማብቃቱም ትልቅ ነገር ነው። ለወደፊት ከዚህ ትምህርት ሁላችን መስድል በበለጠ አጠናካሪ የምንቀጥልበት ነው የሚሆነው። ስለዚህ ሶስት ወር ያህል ሰልጥናቸዋል። ፖለቲካዊ ስልጠና ወስዳቸዋል፣ ወታደራዊ ስልጠና ወስዳቸዋል። ይሄ የአንድ ወቅት ብቻ ትምህርት አይደለም፣ ቀጣይነት ያለው ነው። ስለዚህ በዚህ ስልጠና ላይ ያገኛችሁትን እውቀት በፖለቲካዊ መሆን፣ በወታደራዊ መሆን፣ በአካል ጥቃት፣ በሁሉ ያገኛችሁትን አቅም ሁሉ ለሌሎችም ወንድሞቻችሁ፣ እህቶቻችሁ የማሳወቅ ኃላፊነትም አለባቸው። ስለዚህ ምንም ነገር ባልተሟላበት ሁሉንም ችግር ተቋቁማቸው ይሄን ስልጠና ራሱ የማጠናቀቁ ትልቅ አቅም ነው፣ ትልቅ ድል ነው። ስለዚህ እንኳን ይሄን ያህል ኃይል አይደለም አንድ ሰው የሚሆን ለትግሉ ለወልዱና ትግሉ ትልቅ ሚና አለው፣ ቦታ አለው። በሚቀጥለው ደግሞ ከዚህ ትምህርት ወስደን በቁጥሩ ይሆን። በተሻለ ዝግጅት ስራችንን አጠናክረን የምንቀጥልበት ነው የሚሆነው። ስለዚህ ቅድም እንደተናገሩት ከኔ በፊት፣ አሁን ትግል ከጀመር እንግዲህ ሁለት አመት ሆናል። በዚህ ሁለት አመት ውስጥ በወታደራዊ ቢሆን በፖለቲካዊ ቢሆን በሁሉም ከፍተኛ የሆነ ለውጥ ያመጣንበት ወቅት ነው። ስለዚህ ይህ ሀይል ሲጨመርበት የበለጠ ደግሞ ትግላችንን የምናፋጥንበት የምናጎለበትበት አቅም የምንፈጥርበት ስለሆነ እናንተ የዛሬ ተመራቂዎች ትልቅ ጉልበት ናችሁ ትልቅ አቅም ናችሁ ይህንን አቅም አጠናክረን የምንቀጥልበት ነው የሚሆነው ስለዚህ ለዛሬው ተመራቂዎች በሙሉ በድጋሚ እንኳን ደስ አላችሁ አመሰግናለን የተከበሩ የአማራ ፋኖ ሕዝባዊ ድርጅት ወታደራዊ አዛዥና ምክትል ሊቀመንበር አርበኛ ኮሎኔል ፋንታሁን ሙሀቤ፣ እንዲሁም የወሎ ዕዝ ከፍተኛ አመራሮች፣ የኮር አመራሮችና የክፍለ ጦር አመራሮች፣ እንዲሁም በዛሬው ዕለት ለተከታታይ ወራት ስልጠናችሁን ስትወስዱ ቆይታችሁ እየተመረቃችሁ የሰራዊታችን አባላት እንኳን ለዚች ቀን አደረሳችሁ ለማለት እወዳለሁ። ዛሬ ምረቃችሁን ስታጠናቅቁ በተለይ የአማራ ህዝብ የህልውና ትግል ከውስጥም ከውጭም በከፍተኛ ሁኔታ እየተፈተን ባለበት ሰዓት መሆኑ ለእናንተ ልዩ ያደርገዋል። ይህንን የምላችሁ የአማራ የህልውና ትግል እጅግ በጣም ብዙ ችግር ያለበት ውስብስብ ከፍተኛ ፈተና ያለበት ጠላቶቻችን ለተከታታይ 50 ዓመታት ከፍተኛ ስራ ሲሰሩበት የቆዩና አሁን ላይ የአማራ ህዝብ ራሱን አደራጅቶ እየታገለ ባለበት ሰዓት ደግሞ ጥላቶቻችን በተለያየ መንገድ በተለያየ መንገድ ራሳቸውን ቀይረው የህልውና መልሰው ሊቀብሮ እየታቀዱ ባለበት ሰዓት ሆኖ ለእናንተ ልዩ ያደርገዋል። ንብረታችን ማለት ነው። ይህንን ካልኳችሁ ዘንድ እንደሚታወቀው የአማራ ህዝብ በተለያዩ ጊዜ አለ በጠላቶቹ ከፍተኛ የሆነ በደል ደርሰበት። ይህ በደል የደረሰበት የዘር ጭፍጨፋ የደረሰበት ሰቆቃ የደረሰበት ጭቆና ዛሬ ላይ በአማራ ህዝብ ትግልና በውድ ልጆቹ ተመክቶ በኢትዮጵያ ያለውን የስርዓት ለውጥ ለማምጣት ጫፍ ላይ እየደረሰ መሆኑ ግልጽ ነው። በመሆኑ ከዚህ በኋላ ለምናደርጋቸው የህልውና ትግሎች ራሳችሁን ዝግጁ አድርጋችሁ ለምትታገሉለት የህልውና ትግል ታማኝ ሆናችሁ ከእውነት ጋር እና ከሀቅ ጋር ብቻ ቆማችሁ ትግላችሁን ትጠቀሙ። ምናልባት በትግል ሰዓት መራብ ይኖራል፣ መጠማት ይኖራል፣ ችግር ይኖራል። አሁን ስንሰለጥን ጫማ ልብስ